ሰላም ተላው በረካቱ እንዴት ናችሁ? የቻናል ቤተሰቦች ደና ናችሁ ወይ? ተከታታዮቼ አላው ነኝ። አልሐምዱሊላህ ረብል ዓለሚን። ዛይ በአንድ ላይ የተባለ ቪዲዮ መጥቻለሁኝ። በርግጥ እንደዚህ አይነት ቪዲዮ መስራት አልፈልግም ነበረ። ያው አንዳንድ ሰዎች የግድ እንድሰራ እንደዚህ እንድናገር ስለሚያስገድዱኝ ነው እንጂ እኔ ከሰው ጋር ታክ ምናምን እንደዚህ እንካስላንቲያ መስ መመላለስ መስደድ ምናምን አልፈልግም። በራሴ ነገር ነው መስራት ምፈልገው። ተቀባይነትን ባገኝም ባላገኝም በራሴ ነው እኔ መስራት የምፈልገው በራሴ ነው ማደግ የምፈልገው ማለት ነው የራሴን ነገር ነው የምጠቀመው ብጃጃልም ምንም ብል ማለት ነው እና አንዳንድ ሰዎች ደግሞ የግድ እንድንናገር ያስገድዱናል። እና ዛሬ ለአንዲት ሴት መልስ ለመስጠት ነው የመጣሁት እንሻላ ይህን ቪዲዮ ሼር ላይክ እያደረጋችሁ አድርሱልኝ በመጀመሪያ እኔ እናሷ የምንተዋወቀው የዛሬ ስድስት አመት ኦር ከዛ በፊት ነው። እኔ የበፊተኛው ቻናሌ ሳይዘጋ ማለት ነው ያኛው ቻናሌ የተዘጋው ቻናሌ እንደጀመርኩ ነው የምንተዋውቀው። በሰአቱ ማሚ ትወድቂያለሽ። እኔ እናሷ ስንተዋወቅ እኔ 15000 ምናምን ሰብስክራይብ ነበረኝ ጥሩ እይታም ነበረኝ እሷ ደግሞ ገና ሀብ ላይ እየጀመረች ነበረና እኔ እንደምታውቁት ድራማ ምናምን ሰራ ነበረ። እናትና ልጅ እየሆንኩ ባሌም ፕራንክ አረኩ የባሌ ሚስት መጣች ሄደች እያልኩኝ በራሴ ከመጥረጊያ ና ከሞሎ ያጋ መዳም ኩሽና ሆኜ ሰራ ነበረ። በዛን ሰዓት ነው መዳም እናሸቃለ ሆኔ ምናም እየሰራው አብረን እንስራ በአላ አብረን እንስራና አብረን እንደግ ምናም ብላኝ ኮሜንት ላይ መታጠይቃኝ እሽ ብዬ ቁጥር ተቀያይራን። ከዛ በስልክ እየተደዋወልን እሷ ሳውዲ ነበረች፣ እኔ ዱባይ ሆኜ በስልክ እየተደዋወል አንዳንድ ነገር ፕራንክም ድራማ ምናምን አብረን እየሰራን በእሷም ቻናል በኔም ቻናል አብረን አደግን ማለት ነው። ከዛ በኋላ አጋጣሚ እሷ ከአይመኒታ ሚስት ጋር ከነ ሀኒ ጋር ከናብረች ጋር ምናምን በሆነ አጋጣሚ ተገናኝታ ቪዲዮ ሰራችና ፈመሰች ያኔ ማለት ቫይራል ወጣች። እኔ ደግሞ ቻናሌ ተዘጋ። የዛን ጊዜ እኔ ቻናሌ ተዘግቶ ይህን ቻናል አዲስ ከፍት በአላህ አንድ ሁለት ቪዲዮ እንደ ድሯችን አብረን ስራና ኮሜንት ላይ ፒን እያረግሽ ቻናሌን አሳድግልኝ ምናምን ስላት ብሎክ ነው ያረገችኝ። ቀጥታ በዋትሳፕ በቴሌግራም እኔ ያናገርኳት በዋትሳፕ ነው። በሁለቱም ቦታ ብሎክ አረገችኝ። ለምን እንደዚህ ያረገችን ብዬ ወቀሳ ምናምን አልመጣሁም። ኖርማሊ አወቅኳት፣ ማን እንደሆነች ስላወቅኳት፣ በቃ እንደዚህ አይነት ሰው ጓደኛዬም እንደሆን አልፈልግም። ማምየት ወድቅያለሽ። የሆነ በቃ ጥቅም ሲፈልግ ብቻ ለራሱ የሆነ ነገር ሊጠቀምባቸው ሲፈልግ ብቻ እሚደውል የሚመጣ እናንተ ደግሞ የሆነ ነገር ከሱ ስትፈልጉ የሆነ ባላዬ የሚያልፍ እንደዚህ በችልተኝነት የሚሄድ ሰው እኔ ጓደኛም እንዲሆን ስለማልፈልግ አወኳትኝ ከዛ በኋላ ተውኳት ማለት ነው። በቃ ለምን ብሎ ካረገችኝ ለምን እንዚ ያረገችኝ ብዬ እንትን አለልኩም። እኔ በፊት የእሷን ቻናል ስናሳድግ አንድ ቪዲዮ ከሰራን እና እሷ ፖስት ታረግን የእሷን ሊንክ አንጥቼ ኮሜንት ላይ ፒን አደርጋለሁ። ኖርማሊ ኮሜንት ላይ ሊንክ ማስቀመጥ አይፈቀድም። ለቻናላችሁ ጥሩ አይደለም ሊንክ ስታስቀምጡ ዩቱብ የእናንተን ቻናል ዳውን ነው የሚያደርገው እይታውን ይቀንሳል ሰዓት ይቀንሳል ምናምን ግን እኔ ያንን ሁሉ እራስ ወዳድ ስላልሆንኩኝ የኔ ይቀንስ ብዬ ሊንኳን ሁሉ ስፒን እያደርኩ ነበር ደምሯ እህት ናት እያልኩኝ ነበረ ያሳደኳት ማለት ነው ከዛ በኋላ ግን እሷ ግን እኔ ቀን ሲጥል አንዳንዴ ክፉ ቀን ይምጣ ጋይዝ ችግር ይምጣ በህይወታችሁ እውነት ችግር በጣም ጥሩ ነው ችግር ሲመጣባችሁ አንድ ችግር በህይወታችሁ መከሰቱ በጣም ጥሩ ነው ምክንያቱም በዙሪያችሁ ያለው የሚያንጃብበው ሰው ሁሉ ማን ትክክለኛ ሰው ነው ማን ፌክ ነው ማን አስመሳይ ነው የሚለውን ነገር ትክክለኛ ጓደኛችሁን እና መጥፎ ሰውን ትለዩበታላችሁ። እኔ በዛ ክፉ ጊዜ ስላወቅኳት ጥሩ ሴት እንዳልሆነች ስለተረዳው ትቻታለሁ ማለት ነው። ከዛ እኔ ባለፈ ከብዙ ከሶሻል ሚዲያ ጠፍቼ ጠፍቼ በኋላ ባለፈ እንደዛ ችግር ውስጥ ሆኜ እያለቀስኩ ስመጣ ምን ሆነች ነው እንኳን ብላ ሞት አላረገችልኝም። እንግዲህ ኢማጂን፣ ከዛ ምን ሆነች ነው እንኳን ኢንቦክስ ሳታደርግልኝ ልክ እኔ ቲክቶክ ላይ መጣችና፣ በሰዓቱ ብዙ ሰው ነበረ፣ ወደ ሰባ ሰማንያ ሰው ላይ ላይ ነበርኩኝ። እዛ ነበረ እና መጣችና መጣች ገዝት ገብታ እኔ እኮ ቲክቶክ አላቅበት አልኩኝ። ማለት ፎሎ እንደት እንደሚያድግ ጌም እንደት እንደሆነ አላቅበት ማስረጅኝ አለችኝ። እኔ ቲክቶክን ለማሳደግ ወይ ፎሎ እንዳርግ ምንም የተጠቀምኩት ፐርፐዝ የለም። የራሴን ነገር ሰራሁ፣ ሰው ያየኛል፣ ፎሎ ያደርገኛል፣ አለቀ። ሌላ የተጠቀምኩት ሌላ ሲስተም የለም እና ሌላ ፐርፐዝ የለውም። ቪዲዮ ስሪ አረጉቷል አልኳትኝ። ከዛ ወረደች እና ዩቲዩብ አሁን ከፍቻለሁኝ ዩቲዩብ ልሰራ ነው ሼር አድርግልኝ ምናምን አልኳት። እሺ ብላ ወረደች። ሸርም አላረገችም ምንም አላረገችም። ኢንቦክስም ምን ሆነች ነው ብላ አልጠየቀችም። ዝም አለች በቃ በዛው ቀረች። እኔም ፎሎ ፎሎ አድርጋ የነበረ በአካል ባካል መልኩላትም ማን እንደሆነች ስለማቅ ዝም ነው ያልኳትኝ ከዛ አንድ ቀን ደግሞ እዚ ዩቱብ ላይ ላይቭ እያለሁ መጣች። ላይቭ ላይ ያለው ኮሜንት አደረገች ቻናልሽ እያደገ ነው ማሻ አላ ምናምን አለች። አዎ እያደገ ነው እስኪ ሸር አርጌ ሸር አርጌ አልኳት። እሷ አሁን አሁን ላይ እሷ ሰማኒያ ምናምን ሺ ሰብስክራይብ አላት እኔ ሌላ ሰው ቢሆን ከላይቭ ሲወጣ ቼክ አላረግም። እሷ ግን ስለማውቃት አስመሳይ ስለሆነች ያን እስኪ ሸር አርገ ይሆን ብዬ ወጥቼ ከላይቭ እንደወጣሁ ወጥቼ ሳይ ሸር አርገ ልብ ስር ሳታደረግ ነው የወጣችው። ጀስት የመጣችው እኔ ጋ ስንት ሰው አለ ብላ ልትቆጥር ነው የመጣችው። ከዛ ሸራ አላረገችም። ሌሎች እኔ እንግዲህ አሁን እነሞእነሞረፋት እነሞ ሬማስ ከእሷ የተለየ ኮንታክት የለኝም። እሷ ጋር እንደውም በጣም እንቀራረባለን። እነሱ ጋር ያው በዩቱብ ነው ማውቃቸው። እነሱንም ከዛ የተለየ ቅርርብ የለንም። እነሱ በገቡ ቁጥር እኔ ላይቭ ላይ ያለሁ መታ ሸር ሳታደርጋት ወጣ። መሞሬ ማስ ሁሉ ጊዜ አስባ መታ ነው ሸር የምታደርገ ነኝ። እኔ እንደዛ እያለቀስኩ ስመጣ እኔ ለቤተሰቦች ገንዘብ ተላኩኝ ሁለት ዓመት በላይ ሆኖኛል። አባቴ የቲቪ ታማሚ ነው እና መድኃኒት መግዣ አቶ ሊሞትብኝ እያለቀስኩ ቻሌንጅ የሰላሳ ብር ቻሌንጅ ተሰጥቶኝ ዱዊት አርጉልኝ ቻሌንጅ ፎሎ አስደርጉልኝ ብዬ ለአባቴ መድኃኒት መግዣ እያለቀስኩ ስለምን አንድ ቪዲዮ ድዊት አላረገችም። ሰአዲያን እኮ አቃታለሁኝ እንደዚህ ፎሎ አርጉላት ብላ አንድ ቪዲዮ አልሰራችም የዛን ጊዜ በችግሬ ሰዓት፣ ምክንያቱም በኔ ቪው ስለማታገኝ አንድ ቪዲዮ እንደማታቆና ያለፈች ሴትዮ ዛሬ እኔ ቫይራል ስወጣ ጠብቃ እኔን አታክ ታደርጋለች፣ ቪዲዮ ትሰራለች፣ አብዳለች፣ ተጃጅላለች፣ እንደዚህ ሆናለች። እኛ እህቶች እያለን እንድንመክርሽ እንዲህ እሷ ዛሬ እኔን ልትመክር ማለት ነው። ትናንትና ኢማጅን እስኪ ይቺ ሴት ናት ለእኔ መልካም የምታስበው። እኔ ሌላ ሰው ቢሆን አልቀየምም፣ ምክሩንም ልቀበል እችላለሁ፣ ግን ከእሷ ግን የእሷን ምክር ለቀበላት አይደለም፣ ልሰማት ሁሉ አልፈልግም። ጋይዝ ልሰማት ሁሉ አልፈልግም፣ ስለማውቃት ማለት ነው። እንደዚህ አይነት ሰው በሕይወታችሁ አይኑር፣ ቀን ጠብቆ ከጀርባችሁ የሚወጋ እስስት የወገብ ቅማል ሰው እኔ አልፈልግም። ጓደኛዬ እንደሆነ አልፈልግም። ሲጀመር ምራሱ እዛ ትናንትና እናንተና ባላውቅሽ ብዬ ተመኘሁኝ፣ እንደዚህ ሆነሽ ማየት ምናምን እያለች ቪዲዮ ትሰራለች። ለ የሆነ ለማስመሰል የምትጋጋጨው ነገር ማለት ነው። ኢቭን ሰው እንኳን ይታዘበኛል። እኔ ትናንትና እንደዛ ተበሳቆልኝ፣ እንደዛ ሳለቅስ፣ እንደዛ ተቸግረሽ ስመጣ አውቃታለሁ። ሰአድን እንደዚህ ምን ሆና ነው እንኳን ብለሽ ቪዲዮ አልሰራሽም። ቻሌንጅ ተሰጥቶኝ እንደ ቻሌንጅ ፎሎ አድርጉልኝ 30 ሺህ ብር ለአባት መድኃኒት መግዣ ልላክ እያልኩ ሳለክስ ፎሎ አድርጉላት እንኳን ብለሽ አንድ ቪዲዮ አልሰራሽም። እንደማታውቂኝ ሆነሽ ነው ያለሽው። አንድ ነገር ስለኔ አውርተሽ አታውቂም። ዛሬ ግን እኔ ቫይራል ስወጣ ጠብቀሽ እኔን ፑሽ ለማድረግ እኔን ዳውን ለማድረግ ቪዲዮ ሰራሽ። ትናንትና የነበረብኝ ያን ሁሉ ችግር ምን ሆና ነው ብለሽ አንድ ቪዲዮ ዱይት አድርገሽ አልሰራሽም። ዛሬ ግን ሱሪ የለበስኳትን ያችን ሰው የሚሳደብባትን ፓርት መርጣሽ ወስደች ሰራሽ። ሰው እንኳን ይታዘበኛል አላልሽም። ደግሞ ስላወኩሽ ባላወኩሽ ብዬ ተመኘሁ። እኔ እኮ ነኝ ስላወኩሽ እዳ የገባሁት አንቺን ስላወኩኝ የጀርባ ቅማሪ ሆንሽ ሴትዮ ሁል ጊዜ ጊዜ ጠብቀሽ ከጀርባ የምትወጊኝ እኔ ስላወኩሽ እዳ ገባሁ። አንቺ ግን እኔን ስላወቅሽ ተጠቅመሽ ነው የሄድሽው፣ ቻናልሽን አሳድገሽ ነው የሄድሽው እናቱ ትናንትና ሳላውቅሽ በየዋህነቴ ነው የተጠቀምሽብኝ። አሁን ግን ትናንትና ካደረግሽ ነገር ትምህርት ወስጃለሁ። አውቄሻለሁ። ኖርማሊ ለዛ ነው የማልፈልግሽ። እኔ ሲጀመር ሄጀመን ቦክስ አላረኩም፣ ምንም አላረኩም። ደግሞ በውስጥ ጽፌላት ምናምን እኔ አሁን ስክሪንሽ ታድርጌ ዝጋ አስገባላችኋለሁ። በውስጥ ጽፋልኝ ማታውቅም። ፎሎ እንኳን አድርጋ የነበር የዛን ጊዜ ገስት ላይ ስትመጣ ፎሎዋን ራሱ አንስታ ነው የሄደችው። እኔ ደግሞ አልፈልጋለሁ። ስለማልፈልጋል እንደዚህ አይነት አስመሳይ ጓደኛ

የትኛውን መልካም ስራ ሰርታ ነው? የትኛውን አስተማሪ ነገር ሰርታ ነው? 24 ሰዓት ሀሜት ነው እሷ የምታወራው፣ ስለ ሰው ነው የምታወራው። እከሌ በዛ ወጣ፣ በዛ ወረደ። ምን ስለሆነች እሷ መሆን የምፈልገው እኔ? ሲጀመር ሰው መሆን የምፈልግ ሴት አይደለሁም። ራሴ ሆኜ በራሴ አለም በራሴ ሙድ የምኖር ሴት ነኝ። አመረ ማስጠላም፣ ራሴ ሆኜ የምኖር ሴት ነኝ እንጂ ከሰው ኮፒ አድርጌ ወይ ከሌለም ልምሰል ብዬ የምጋጋጥ ሴት አይደለሁም። ሲቀጥል ደግሞ እሷን መሆን የምፈልገው ለምንድን ነው? አስመሳይ መሆን ነው የምፈልገው ለምንድን ነው እሷ መሆን የምፈልገው? ማን እናት እሷ ምንዲን ሰርታ ነው? የትኛውን ነገር መልካም ነገር የትኛውን አስተማሪ ነገር ሰርታ ነው እሷ መሆን የምፈልገው? ስለዚህ ወይዘሮ ሀያት ካናቴ ላይ ውረጅ፣ ሽማ የራስሽን ነገር ፈጥራሽ ስሪ፣ የራስሽን ነገር። እኔ ተጃጃልኩም አበድኩም፣ እኔ ራሴ ሆኜ ነው ያለሁት። ራሴ ሆኜ ነው የምሰራው። አንቺም ራስሽን ሆነሽ ለመስራት ሞክሪ። ደግመሽ በእኔ ቪዲዮ እንዳትሰሪ። እኔ ከሰው ጋር እንካሰላቲያ መመላለስ መሰዳደብ አልፈልግም። የራሴን ነገር ዩቱብ ሞኔታይዝ ይሁን የራሴን ነገር እሰራለሁ። ሞኔታይዝም ስትሆን የራሴን ነገር ነው የምሰራው። ከአንቺ ኮፒ አድርጌ ወይ ያንቺን ፎቶ ለጥፌ፣ ሀያት እኮ ድሮ ጓደኛ የነበረች አሁን እንደዚህ ያለችኝ እንደዚህ ዝም ብላኝ ያለፈች ብዬ አይደለም የሰራሁት። ሌላ ሰው እነ እሟረፋት እነሙሪማስ ቢሰሩብኝ ወላሂ ላያስበው ነው እል ነበር። እሟረፋት በጣም ባለውለታዊ ሴት ናት። እሷንም እንግዳ በዩቱብ ነው የማውቃት እንደ ማንኛቸውም እኔ ባለፈ ሰላሳ ሺህ ብር ቻሌንጅ ምናምን ተሰጥቶኝ እንኳን እንደዛ እንትን መታ በውስጥ ሳዲዬ፣ ለምንድን ነው ለሰላሳ 30 ሺህ ብር እንደዚህ ፎሎ አድርጉልኝ እያልሽ የምትንከራተሽው? እኔ ለምን ከጓደኞቹ ጋር 10 10 ሺህ ብር አድርገን አንሰጥሽም? ለምን አንልክልሽም? ነው ያለችኝ። ለልጅሽ ዳይፐር፣ ለልጅሽ ወተት እንግዛልሽ፣ እንገዝሽ፣ ምን ቸገረሽ? ብላ በውስጥ መታ። እሙሪ ማስም እንደዚህ ምን ሆነሽ ነው ቲክቶክ ላይ እስከምመጣ እንደመጣ ወደው ነው በውስጥ መተው ምን ሆነች ነው ብሎኝ፣ እሷ ምን ሆነች ነው እንኳን ብለን ቦክስ አላረገችልኝም። የዛን ጊዜ በእኔ ቪው ስለማታገኝ ስለ እኔ አንድ ነገር አልተናገረችም። ዛሬ ቫይራል ስወጣ ጠብቃ፣ ግን እኔ እንዳውን ለማድረግ ቪዲዮ ሰራች። አላህዬ፣ ከእንደዚህ አይነት ሰው ወደፊትም አላህ አያስተዋውቀኝ፣ ከእንደዚህ አይነት አስመሳይ ሰው ወደፊትም አላህ አያስተዋውቀኝ። አንችንም አንቺንም በክፉ ቀን ነው አላህ ያስተዋወቀኝ። እንደዚህ አይነት ሰው በሕይወታችሁ ፈተና ብቻ ነው ሌላ ምንም ጥቅም የለውም።